የሀገርን ሰላምና የህዝብን ደህንነት ለማስጠበቅ ፖሊስ የማይተካ ሚና አለው። የኢትዮጵያ ፖሊስ 116ኛውን አመት የምስረታ ክብረ በዓል በወላይታ ሶዶ ከተማ በተለያዩ ኩነቶች አክብሯል። ሀገር እንደ ሀገር በርካታ ውጣ ውረዶችን እያለፈች ዛሬ ላይ እዚህ ደርሳለች ያሉት የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሃ ጋረደው ለሀገር ልዕልና ህይወታቸውን እየሰጡ ያለፉ የፖሊስ አባላት ለሀገራቸው ትልቅ አሻራን አሳርፈዋል ብለዋል። 116 አመት በቁጥር ውስጥ ያለ አመት ቢሆንም ረዥምና አታካች አመት ነው። በዚህ የረዥምና አታካች ጉዞ ውስጥ ኢትዮጵያ በርካታ የፖለቲካ ስርዓት፣ የአስተዳደር ስርዓት፣ የኑሮ ውጣ ውረዶችን እያለፈች በርካታ ወራሪዎችን እየመከተች የጥቁር ህዝቦች ኩራት፣ ያለመሸነፍ ምልክት፣ የአፍሪካ ተምሳሌት ሆና በቀጠለችባቸው ዘመናት ሁሉ ሕይወታቸውን የሰጡ ቀደምት የፖሊስ አባላት፣ አመራሮች አሁንም ደግሞ ለኢትዮጵያ ክብርና ለህዝቦቿ ሰላም ስሉ ቆሞ የሚያድሩ ውድ ህይወታቸውን የሚሰጡ በርካታ የፖሊስ አባላት በዚህ ረዥም ጉዞ ውስጥ የኢትዮጵያ ምስል ውስጥ አሻራ ሆነው አልፈዋል። ኢትዮጵያ ሳትደፈር እንድትቆይ የፖሊስ ሰራዊት ትልቅ አበርክቶ እንዳለውም ኮሚሽነር ፍስሐ ጠቁመዋል። ኢትዮጵያ ልጆቿን በጥቃት ወቅት በምትፈልግበት ጊዜ ሁሉ በመደበኛ የፖሊስ አገልግሎት ውስጥ ከሚሰጠው በላይ ከመከላከያ ሰራዊት ጋር በመሰለፍ ኢትዮጵያ ሳትደፈር እንድትቆይ ከፍተኛ አስተዋጽኦ አበርክቷል። በዚህ የረዥም ዓመት ፖሊሲ የሰራቸው ስራዎች ሰላም ለማረጋገጥ ያስገኙት ፋይዳ ኢትዮጵያ አሁን ላለችበት ሁኔታ ሁነኛ አስተዋጽኦ አበርክቷል። ክልሉ የሰላም ተምሳሌት እንዲሆን የተቀመጠውን አቅጣጫ በመከተል የለውጥ ስራዎች እየተሰሩ እንደሚገኝም ኮሚሽነር ገልጸዋል። ይሄ ክልል በሰላም የተምሳሌት በብዝኃነትና በአንድነት ተምሳሌት እንዲሁም በብልጽግና ተምሳሌት እንዲሆን የክልሉ መንግስት ያስቀመጠውን አቅጣጫ ተከትለን ዘርፈ ብዙ የለውጥ ስራዎችን በተቋማችን ውስጥ እየሰራን እንገኛለን። በሚቀጥሉ ጊዜያትም የህዝባችንና የመንግስታችንን እገዛ ታክሎበት የፖሊስ ተቋም ደረጃው እየተሻሻለ፣ ቁጥሩ እየጨመረ፣ ትጥቁም እየዘመነ፣ የወንጀል መከላከል አቅሙም እያደገ እንዲሄድ ጠንክረን እንሰራለን። ፖሊስ ከራሱ በፊት ሀገሩንና ህዝቡን በማስቀደም አኩሪ ተግባር እየፈጸመ ያለ ተቋም ነው ያሉት የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ ናቸው። ህዝብንና ሀገር እንዲቀጥል ሌሎች እንዲኖሩ ዋጋ እየከፈለ እየለፋ፣ እየደማ፣ እየቆሰለና እየሞተ ሌሎች ህይወት እንዲቀጥል የሚያደርግ ነው። ሀገርን በመገንባት ሂደት ላይም ፖሊስ የማይተካ ሚና እንዳለው ይታወቃል። በዚህ በአንድ መቶ አስራ ስድስተኛው አመታት ኢትዮጵያን በማቆም እና በማዝናት ሂደት በታሪክ የሚወሳና የማይተካ ሚና ፖሊስ ተጫውቷል። በዕለቱ አንድ መቶ አስራ ስድስተኛውን የኢትዮጵያ ፖሊስ የምስረታ በዓልን የታደሙ የፖሊስ አባላት የምስረታ በዓሉ በዚህ መልክ መከበሩ እንዳስደስታቸውም ተናግረዋል። እኔ በጣም ነው ደስ ያለኝ። ፖሊስ መሆኔ በጣም አስደስቶኛል። ከምር ለምን አሁን ፖሊስ ሆነሽ ስትሰሪ መጀመሪያ አይታወቅሽም። እንዲህ የሆነ እንትን ላይ ህብረተሰቡ ካንቺ ጎን ሲቆምና አንቺ ከህብረተሰቡ ጎን ሆነሽ ህብረተሰቡ በህብረተሰቡ ዘንድ ተቀባይነት ኖሮሽ የሆነ ልብሱን ለብሰሽ ሲታይ ራሱ ለካ ይሄን ያህል እናምራለን። ይሄን ያህል በቃ እኔ እንጃ፣ ደስታው እግዚአብሔርን እኔ እንባ ይሁሉ ነው የመጣው ቅድም ማለት ነው። ሲጀመር ፖሊስነት ለሰው መኖር ነው ለህዝብ መኖር ነው እራሱን ሰጥቶ ራሱን ሰውተው መኖር ነው ፖሊስነትን ጨርሶ ሲወጡ ማሰልጠኛ ገብተው ሲወጡ ያን ሁሉ መከራ አልፈው ሲወጡ ግን ለሰው ኖራለሁ ብሎ ነው እጁን አንስተው መኖር ቃል የሚገባው ሰላምታም ስንሰጥም እንደዚህ ብለን የምንሰጠው ንጹህ ሆኜ ታማኝ ያገለግላለሁ ብሎ ነው ፖሊስነትና ለዚህ ቀን በመብቃት እዚህ መድረሴ፣ ክልሎችም ጋር በዚህ አይነት መልክ በመታየታችን እንደ ሀገርም እንደ ክልልም እኔ እንደሚኖርበት አካባቢም ለእኔ የተለየ ቀን ነው።